ያችን ቤተ ክርስቲያን ኦንላይን ታገኙታላችሁ። እዚያ ውስጥ ግባና አንተ ቤተ ክርስቲያን የለውም ገለመለ ያልክ እቅፍ ስነፍ እዚያ ውስጥ ግባና ጠይቅ። ይህን ሰው ታውቁታላችሁ ወይ ብለ ከዛ ከዛ ደግሞ እሱ የገቢ ምንጩን እሱ ያለው አላማ ነው፣ ተልኮ ይሰጠዋል። አሁን የአሜሪካ ሀገር መሰለኝ አንድ ዘላለም መንግስቴ ምናምን የሚባል ሰው ያለ፣ አንደኛ መንግስትን የሚቃወም ነው በሃይማኖት ሽፋን ነው። የምን ቸርች እንደሆነ አይታወቅም። ቸርች የለውም ቤቱ እኮ ነው። ቁጭ ብለው ዩቱብ ይሰራል ብሩ ነው እሱ። እኔ ቤተ ክርስቲያን ይኖረኝ አይኖረኝ ከየት ነው ያወቀው ይሄ እቅፍ ሰነፍ? ስለማታውቅ ልንገርህ ሌላ ጊዜ እንዳይለመድ። እኔ ከቤተ ክርስቲያን ውጭ ኖሬ አላውቅም። ስገምተው ከነዚህ ልጆች እድሜ በላይ ጌታን ስከተል ቆይቻለሁ። በእነዚህ አመታት ከቤተ ክርስቲያን ለአፍታም ተለይቼ አላውቅም። አሁንም እኔ የማመልክባት የማገለግልባት የምወዳት ቤተ ክርስቲያን አለችኝ። ላይፍ ባፕቲስት ቸርች ላስ ቬገስ፣ ባጭሩ ላይፍ ቸርች ትባላለች። ያችን ቤተ ክርስቲያን ኦንላይን ታገኛታለ። እዚያ ውስጥ ግባና ጠይቅ፣ ይህን ሰው ታውቁታላችሁ ወይ ብለ። በከተማችን የምትገኝ የኢትዮጵያውያን ቤተ ክርስቲያንም አለች፣ አባል ባልሆንም ብዙ እሁዶች የማመልክባትና አልፎ አልፎም ሳስተምርባት የቆየሁባት ቤተ ክርስቲያን ናት። እዚያም መጠየቅ ትችላለህ። የኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን ላስ ቬገስ ትባላለች። ቤተ ክርስቲያን የለውም? ይህኮ ውሸት ብቻ ሳይሆን ብልግና ነው። ሰው የማያውቀውን ነገር ለመናገር እንዴት ነው የሚባልገው? እንዴት ነው የሚደፍረው? ወይስ አደፋፋሪ ነገር ወስደው ነው ወሬያቸውን የጀመሩት እነዚህ ተናካሽ ውሾች። ተናካሽ ውሾች ደፋሮች ናቸው። አዛዥ አላቸዋ ጀስ የሚል አላቸዋ እርሱን ለማስደሰት ምንም ይላሉ፣ ምንም ያደርጋሉ፣ ምንም ይነክሳሉ። እኔ አንድ በጣም በዚህ አጋጣሚ የሚገርመኝ አሁን ይሄ ሃይማኖት ዘላለም መንግስት የተባለውና ሌላኛው ቴድሮስ ጫነ የተባለ በመናበብ ተጫነ የሚባለው ግለሰብ በመናበብ አንደኛ የአማኙ ማህበረሰብ ኦርቶዶክስም ያለው ባይ ዘ ዌይ እዚህ ላይ ቴድሮስ ተጫነ የሚባለው ማለት ነው፣ ቸርች ከፍቶ ነበር ጭራሽ አዎ። እና ሶ ጠፋ። እሺ በቃ እሱና ቤተሰቡ ብቻ ናቸው የሚሆኑት ሲጠፋ። አሁን ዩቱብ ከፈተና እንደ ቸርች ነው የሚያወራው የቸርችም የሚዲያም ፍቃድ የለውም። ላይሰንስም አይደለም የለውም። ያለ ፍቃድ ነበረ ቸርች የሚሰራ የነበረው ሰላም ሰላም ሚኒስቴር ውስጥ ያለው የአርብቶ አደር ዲፓርትመንት ላይሰንስ ሰጥቶት ነበር። ኦኬ እንደሰረዘ ደብዳቤ አለ። ተሰርዞበት ተሰርዟል። ከካውንስሉም አልወሰደም። ተቋም አይደለም ወይም ቤተ እምነት አይደለም። ግን ተቋምን ለማፍረስ ነው የሚሰራው ከሌሎች ከውጭ ሀይሎች ጋር ቴዎድሮስ ጫነ ተጫነ አቤት ማጠራር! እኔን መንግስቴ መንግስቴ እንኳን ቁልምጫ ነው፣ አባቴን ማቆላመጣቸው ነው። ቴዲ ግን ምንድን ነው የጫነው? ቴዲ ምንድን ነው የጫንከው? አክሊል ነው? ቆብ ነው? ካባ ነው ወይስ ድንችና ቲማቲም በአይሱዙ ነው የጫንከው? ራስን ግለጥ ቴዲ። እነዚህ ቀላማጆች የማያውቁ ለመምሰል ነው ቴዲን ቴዎድሮስ ጫነ፣ እኔንም ዘላለም መንግስቴ የሚሉን እንጂ ቴዲ ቴዎድሮስ ተጫነ እኔም ዘላለም መንግስቱ እንደሆነን አሳምረው ያውቁናል። የአባታችንን ስም ብቻ አይደለም እስከ አያቶቻችንም ስማችንን ሳይሸመድዱት አይቀሩም እነዚህ ተላካፊ ውሾች። ስለ ቴዎድሮስ ጫነ ቤተ ክርስቲያን መክፈትና ስለ ፈቃድ አውርተዋል። ቴዲ የሚያገለግላት ቤተ ክርስቲያን ፈቃድ የሌላት አይደለችም፣ አይደለችም። ቴዲ የሚለቃቸው አጫጭር ቪዲዮዎች ላይ ከጀርባ ያለው አርማ የቤተ ክርስቲያን ስም መስሏቸው ቆንስላው በዚያ ስም የተመዘገበ ስም ይፈልግና ፈልጎ ፈልጎ ሲያጣ ያለ ፈቃድ ያመልካሉ የሚል ቃል ሹካላቸው እና የውሸት ዘመቻ ተከፈተባቸው በተናካሽ ውሾች። የሚያስገርመው የመንግሥት የታችኛው እርከን አካላትም በቆንስላው የተላኩ የሚመስሉ ሰዎችም ሄደው በተደጋጋሚ ወከባም ፈጥረውባቸው ነበር። በነ ቴዲ ቤተ ክርስቲያን ያለፈው እሁድ ሳምንት፣ እንኳ ያለፈው እሁድ የፋሲካ እሁድ ነው። ከዚያ በፊት በነበረው ሳምንት እንኳ የሆሳና እሁድ፣ በአምልኮ ሰዓታቸው ሰዎች መጥተው ፈቃድ እንዳላቸውና እንደሌላቸው ጠይቀዋቸው ነበር። በአምልኮ ሰዓት፣ በአምልኮ ቦታ። ቤተ ክርስቲያኒቱ ከ17 ዓመታት በፊት በ2000 ዓመተ ምህረት ነው በመንግስት እውቅና ያለው ፈቃድ የተቀበለችው። ፈቃድ የለውም አለ። መልሶ ደግሞ አለው ግን ከሰላም ሚኒስቴር ተሰርዞበታል ሲል፣ ሰላም ሚኒስቴር ሄዶ አስፈትሾ ነው ይህንን መረጃ ያገኘው። የሰላም ሚኒስቴር ቢሮስ የሌላ ሰው ሰነድ አሳልፎ ምንም ግንኙነት ለሌለው ሰው አሳልፎ ሰጥቶ ያስፈትሻል ማለት ነው? አይደለም፣ አይደለም። ሰላም ሚኒስቴር እንደዚህ አይነት ቅዠት ቅሌት አይሰራም። ለዚህ ቀጣፊ ሰው የግምቱን ፍንጭ የሰጠው አቶ ጌትነት ለማ ነው። ቅጥፈታቸውን ቢያቆሙና ግምታቸውን ቢያስተካክሉ ከመናገራቸው በፊት ደግሞ የሰሙትን መረጃ እውነትነት እውነት መሆኑን ቢያረጋግጡ ጥሩ ወሬኛ ይወጣቸው ነበር። እነዚህ ሰዎች ጥሩ ወሬኛ። ዛቻ አሁን የተጀመረ አይደለም። ቆንስላው የሚዘት ከሆነ የደበቃቸው የሚፈራቸው እንዳይፈተሽ የሚፈልጋቸው ነገሮች አሉት ማለት ነው። እውነተኛ ሳይሆን ውሸታም፣ ታማኝ ሳይሆን አጭበርባሪ ነው የሚፈራው። የሚፈራውና እንዳይታወቅ የሚደብቀው የሚሸሽገው፣ እውነተኛ አይፈራም። ቆንስላው ይህንን ካደረገ ከዛተ እንዳይፈተሽ ይፈራል ማለት ነው። ሀቀኛ ቢከሰስም ተረጋግቶ ተዘልሎ ይመልሳል፣ መልስ ይሰጣል። አይፈራም፣ አያስፈራራም፣ አይዝትም። ኢንተርፖል አይለም፣ ጥርስ ማራገፍ፣ ሂሳብ ማወራረድ ለሌሎች ትምህርትና መቀጣጫ ማድረግ ምናምን ምናምን አይልም። እና እነዚህ ሰዎች አሁን እኔ ቤት ኢንተርፖል ሊልኮ ነው ማለት ነው። ኢንተርፖል ኢንተርናሽናል ፖሊስ ነው። ኢንተርናሽናል ከገባችሁ ከገባችሁ፣ ኢንተርናሽናል በብዙ አገሮች መካከል እና ስምምነት የተፈጠረ አካል ነው። እንደ ሀሰተኞቹ ጎሽጠላ ኢንተርናሽናል ቸርች እንደሚባሉት አይደለም። ከገባችሁ እና በዓለም አቀፍ ፖሊስ ከተፈለግኩ በዓለም አቀፍ ደረጃ የምፈለግ ወንጀለኛ ነኝ ማለት ነው። በቀደም በሬ ሲንኳኳ ኢንተርፖል መጣ ብዬ ስከፍት ለካ ከኢንተርፖል የባሰ ሰባት እጥፍ የከፉ ናቸው ሞርሞኖች ነበሩ። ቀጥራቸው ነበር እና ነው የመጡት። እና በቆንስላው ላይ በመናገር ኢንተርፖል የሚፈልገኝ እና ኢንተርናሽናል ክሪሚናል ኮርት የምቀርብ ዓለም አቀፍ ወንጀለኛ ነኝ ማለት ነው። እኔ ኮ በቆንስላው ላይ መናገርና መጻፍ የጀመርኩት ቆንስላው ገና እናቱ ማህጸን ውስጥ ሳለ ነው። ገና ሳይወለድ ነው። ጥቁር ነጥብ ላይ እንደጻፍኩት የመጀመሪያውን አጭር ጽሁፍ የጻፍኩት የቆንስላው መስራች ጉባኤ አራት መቶዎቹ ሰዎች የተሰበሰቡ ቀን ነው። ታዲያ ባለፉት ዓመታት ብዙ ጊዜ አገር ቤት እየመጣሁ እየገባሁ እየወጣሁ ነበርኩ። ጥቁር ነጥብ አምና በማርች ወር ከተለቀቀ በኋላ እንኳ ለአማርኛ መጽሐፍ ቅዱስ መዝገበ ቃላት ምረቃ ባለፈው ሰኔ ወር መጥቼ ነበር። የምን ኢንተርፖል ነው የምታወራው? የምን ኢንተርፖል! ኢትዮጵያ እኮ ነበርኩ ገብቼ እኮ ወጣ። አንዴ አይደለም ሁለቴ አይደለም፣ በተደጋጋሚ። በሚቀጥለው ስመጣ እንደ ጩፋ የማርሽ ባንድ አልጠይቅም። ያትኩረጠን ያልያዘኝ ማማስያ ይዛችሁ ተቀበሉኝም አልልም ኢንተርፖል እውነት፣ አሁን ኢንተርፖል የሚባለው እኔን ለማግዘፍ ነው ወይስ ቆንስላውን ለማግዘፍ ነው? ይህን ያህል ባትጋጋጡ ጥሩ ነው። ተናካሽ ውሾች እኔም ቆንስላውም ትልልቅ አይደለንም፣ አይደለንም። መንግስትን፣ ባይዘ መከታተል አለበት። እንዲህ አይነት ጉዳዮች ከዚህ በኋላ መቀጠልም አለባቸው ብዬ አላስብም። አለቀ። ማንም ሰው የግል ሀሳቡን ያንጸባርቅ። በግል ሀሳብ ጉዳይ ላይ ያወራው ሀሳብ የእሱን ሀሳብ ብቻ የሚወክል ከሆነ እሱ በራሱ አተያይ የሚመለከተው አካል ገምግሞ የራሱን ብይን ይስጥ። ተቋመን በሚመለከት በተለይ ደግሞ በክርስቲያኑ ማህበረሰብ ስም የሚደራጅ የትኛውም አይነት የሚዲያ እንቅስቃሴ ተቀባይነት የለውም። ደግሞም ሁሉም ሰው ዝም ማለትም የለበት። አለቀ። ስለዚህ ከሆነ እንትን ብድግ ይላሉ ሀሳብ ይቀባበራሉ ይናበባሉ እነሱ ያደራጇቸው ደግሞ ሌላ ዲጂታል ቡድኖች ይኖራሉ እነሱ ሀሳቡን ሄር ያደረጉታል ከዛ የህዝብ አቋም አይነት ተደርጎ ይወሰዳል ስለዚህ እንደዚህ አይነት ሰዎች ላይ ምንድን ነው መደረግ ያለበት ስሉ ምን አይነት እርምጃ መውሰድ አለበት አሁን በጠቀስ አራት ግለሰቦች በተለይ አንደኛው እንኳን ከሀገር ውጭ ነው እሱ እንግዲህ እንደ አስፈላጊነቱ ከፈለገ በኢንተርፖልም ሊመጣ ይችላል አስጌነቱ ከታመነበት እስከዚህ ልክ የሚደርስ የዛቻ የማስፈራራት ከመንግስት ጋር የማዋጋት የመወንጀል ከጎሳ ፖለቲካ ጋር የማሳከር እና የማጠላለፍ ነገር ባትፈጽሙ መልካም ነው። ባትለፉ ባትደክሙ፣ እናንተ አድክሞች ራሳቸውን አታድክሙ፣ ሌላውንም ሰው አታድክሙ። ኮሾሮ አገር የካደ ወደ አገሩ መግባት የማይችል ወደ አገሩ የማይመለሱ ወረቀቱን ለማስጠበቅ የሚለፋ ውሸት በመናገር ወረቀቱን የሚያስጠብቅ ወዘተ። እንዴት የተበላሹ ተናካሾች ብቻ ሳይሆኑ እብድ ውሾች ናቸው። እነዚህ እብድ ካልዋሽ ወደ እነሱ ኬስ የሚገባ ገንዘብ የለም። የምር እንኳን ዋሽተን እውነት ተናግረንም ወደኛ ኬስ የሚገባ ገንዘብ የለም። እኛ እውነት የምንናገረው ገንዘብ ለማግኘት አይደለም፣ እውነትን ለመሸጥ አይደለም። እውነት አትሸጥም። እውነት ተመኗ በገንዘብም አይሰፈርም። ስለዚህ ልትሸጥ አትችልም እውነት አማራ ክልል፣ ኦሮሚያ ክልል ሰላም ፈላጊ ነው። ከጎሳ ጋር ለማያያዝ ለምን መንደፋደፍ አስፈለጋችሁ? ስለ ቆንስላው መናገርና መጽሐፍ ከጎሳ ጋር ግንኙነት አለው እንዴ? ቆንስላው ጎሳ ነው እንዴ? መቼም ይች የጎሳ ነገር ነርቭ የምትነጋ ጉዳይ ናት። ኢትዮጵያ ውስጥ ታስቆጣለች። እኔ ስለ ክርስቲያንና ጎሰኝነት ወይም ብሔረተኝነት ቀደም ባልኩት መጽሐፍ ውስጥ ክርስቲያን እና እንትን በተባለው በሰፊው ጽፍ ያለው ጽሁፎችም ቪዲዮዎችም በማህበራዊ ገጾች ይገኛሉ። ግልጽ ናቸው። ስለ ጎሰኝነትና ብሔረተኝነት በግልጽ ጽፍ ያለው ተናግሬ ያለው ቃሉ የሚያስተምረውን ምንም ሳላስቀር ብዬ ያለው እዚያ ማንበብና ማየት ይቻላል። ሁሉም ሰው ዝም ማለት የለበትም ብለዋል። አዎ ሁሉም ሰው ዝም ማለት የለበትም። እናንተም ዝም ማለት የለባቸው። እኛ ግን ዝም ማለት አለብን። እኛ ዝም እንድንል ነው ዘመቻው። ስለዚህ ሀሳባቸው ሲደርቅ፣ ማሳመን ሳይችሉ ሲቀር አማኙ ማህበረሰብ ጋር ትመወሸት አይቻለ አለቅ ገብተዋል። የጥቂት ሰዎችን ፍላጎት ለማርካት እንዳልከው የተለያየ የጊዜያዊ ጥቅምና አበል ለመቀባበል ሲሉ የተለያዩ ሰዎችን የኋላ አጀንዳ ይዘው አሁን በዚህ ሰዓት አማራ ክልል ሊድ ኦሮሚያ ክልል ሁሉም ሰው ሰላምን መፈለጉን በቃል ብቻ አይደለም፣ መንግስት በሚያስቀምጣቸው መዋቅሮች ውስጥ በመግባት ጭምር ሰላም ወዳድ መሆኑን እየገለጠ ያለ ሰው ራሱ አመፀኞችን፣ ክፉ ሰዎችን ወጥቶ እየተጋፈጠን ያለሁ። አንድ ክፍት መንገድ ሲያዩ ሃይማኖት ነው፣ ይህ ደግሞ የከሸፈ ነው። ሰው አንባቢ ነው፣ ያ ቃል ይረዳል። ሰው አንባቢ ነው፣ ያው ቃል ይረዳል። እውነት ነው፣ ሰው አንባቢ ነው። ከበፊት ይልቅ ደግሞ አሁን አንባቢዎች እየበረከቱልን መጥተዋል። ሰው አንባቢ ነው። ከእናንተ በቀር ግን፣ ከእናንተ በቀር ሰው አንባቢ ነው። ይህንን ማወቃችሁ ያስጨበጭብላችኋል። ራሳችሁ አንባቢ ብትሆኑ ደግሞ የበለጠ ያስጨበጭብላችሁ ነበር፣ እናደንቃችሁ ነበር። ከሌሎች ተልዕኮ የሚቀበል ከውጭ ኃይሎች ከኢትዮጵያ ታሪካዊ ጠላቶች ጋር የሚተባበሩ አቤት! ፖለቲካ ከነማን ጋር ነው የተባበር ነው ስም በማጥፋትና በሐሰት በመወንጀል አንከስም አንከሰስምም አንከሰስም። እነዚህ ሰነፎች አፍ ውስጥ ገብቶ ተማስሎ ተንተክትኮ ገንፍሎ አረፋ የወጣው ዛቻና ማስፈራሪያ የራሳቸው ሳይሆን የአቶ ጌትነት ለማ ደካማ መረጃና ዛቻ ውጤት ነው። እኛን ማስፈራራት የጀመረው አቶ ጌትነት ያ ብንያም ሽታ ቆስቁሶ ሂሳብ ያወራርዳሉ ያስባለው ጊዜ ነው። ይሄኛውም የመጨረሻው አይሆንም። ሁሉም ማወቅ ያለባቸው በማስፈራራት ሰዎችን ለዘለቄታ ዝም ማሰኘት እንደማይቻል ነው። አይቻልም፣ በማስፈራራት በመዛት አይቻልም። እነዚህ ሰዎች በዛቻ ፈጁን እዚያ ጩፋ ወደ ላይ እንዳተነፍስ ወደ ታች እንዳተነፍስ፣ ልብህን እዘጋዋለሁ እንዳተነፍስ አደርግሃለሁ ይላል። ሟርተኛ መሆኑን ሲያረጋግጥልን ነው። ሟርተኞች ናቸው። እንደዚህ አይነት ማሳቀል የሚሰሩት ሟርተኞች። ስፈልግ አኖረሃለሁ፣ ስፈልግ ድሊት ታደርግሃለሁ፣ ስፈልግ እዘጋዋለሁ የሚሉት አሳቃዮች ሀሰተኛ ነቢይ መሆናቸውን ማረጋገጫ ነው። ሟርተኞች ጠንቋዮች ናቸው። እዚህ እነዚህ ደግሞ ጥርሳቸውን እናራግፋለን መቀጣጫ እናደርጋቸዋለን ይላሉ አቶ ጌትነት ሒሳብ ያወራርዶ እንዳለው የለጠፍከውን አውርደህ መተህ ሪፖርት እንድታደርግ ብሎ ቀጭን ትዕዛዝ ይሰጣል ቀጭን ትዕዛዝ ያዛል ጎበዝ አለቅን እኮ በሰባራ ሽጉጥ ስንቴ ፍየል ወጠጤ ነው የዚች ሀገር ወንጌላዊ ክርስትና እየቀለበ እያወፈረ የሚገኘው ስንቴ ፍየል ወጠጤ በመጨረሻ ከተናገርኳቸው ውስጥ ልደግም የምፈልጋቸው ጥቂት ነጥቦች አሉ። እነዚህን ልድገማቸው። አንደኛ ቆንስላው በፈቃድ ሰጪነቱ፣ ለዚያውም ከፈቃድ ሰጪ መንግስታዊ አካላት አንዱ በመሆን መንግስታዊ ስራውን ይስራ። ከዚህ ያለፈው ቤተክርስቲያንን የማቆሸሽ ስራ ነው። አያችሁ፣ ቆንስላው አብያተ ክርስቲያናትና አብያተ እምነቶች ጾመውና ጸልየው ተወያይተውና ተመካክረው የመሰረቱት አካል አይደለም። ቆንስላው መንግስታዊ ውቅር ነው። ስለዚህ መንግስታዊ ስራ ይህ ስራ ማስፈራራቱና መዛቱ እንደተጠበቀ ሆኖ ያ መንግስታዊ ስራ መስራቱ ያምርበታል። መንግስት ማስፈራራት ይችላልና፣ ቆንስላውም ቢያስፈራራ መንግስታዊ ጅን ስላለበት ነው ብለን መቀበል አንቸገርም። ሁለተኛ ቆንስላው የሁሉ አቃፊ መሆኑ መጽሐፍ ቅዱሳዊ የአለመሆኑ አረጋጋጭ ነው። ሐሰተኞችን፣ የሐሰት ነቢያትን እና የሐሰት ሐዋርያትን ሲያቅፍ እንጂ ሲያወግዝ ያልታየው የሁሉ አቃፊ የሁሉ አካታች በመሆኑ ነው። አንዳንዶቹን ያወገዘው ወይም ፈቃድ ያገደው ቆንስላው ራሱ በግልጽ እንደተናገረው ከፈቃዳቸው ክልል ውጭ ስለሄዱ ነው እንጂ ከቃሉ ክልል ውጭ ስለሄዱ አይደለም። ገንዘብ ስላባዙ ሸቀጣሸቀጥ ስለሸጡ ወዘተ ነው። ያ ደግሞ በሕግ የሚያስጠይቃቸዋል። በሕግ የሚያስጠይቃቸው ተላላፊነትና ወንጀል ነው። ያ በመንግስት ፈቃዳቸው ፈቃዳቸውን ማስነጠቅ ይችላል። ከፈቃዳቸው ቅጥር ውጭ ስለሄዱ አፈላማ ተበሉ ማለት ነው። አትራፊ ከሆኑ መንግስት ይጠይቃቸዋል፣ ፈቃዳቸውን ያግዳል። ለአትራፊነት አይደለም የተሰጣቸው ያንን እያደረጉ ከሆነ መንግስት የሚያደርገውን እያደረጉ ናቸው። የቆንስላው ሰዎች ትርፍ አልባ ተብሎ ፈቃድ ተሰጡት ሰተነ እያተረፍክ ነህ ብሎ መጠየቅ ያለበትና ይህንን ያህል ሸጠሃልና ይህንን ያህል ቀረጥ ግብር መክፈል አለብህ ማለት ፈቃድ ሰጪው መንግስታዊ አካል ነው እንጂ ቆንስላው ሀሳውያኑን የሐሰት ነቢያትና የሐሰት ሐዋርያት በመሆናቸው አይደለም ያወገዛቸውና ፈቃዳቸውን ያገደው። ቆንስላው የሐሰተኞችም የእውነተኞችም አቃፊ ከሆነ ፈቃድ ሰጪነት ብቻ እንጂ ከአስተምህሮና ከስነ መለኮት ጋር ግንኙነት የለውም ሊኖረውም አይገባም ሶስተኛ ቆንስላው ኢንተርናሽናል ወይም አለም አቀፋዊ አካል አይደለም ባለፈው ክፍል ሰፋ አድርጌ ተናግሬዋለሁ በአገሮች መካከል በተደረገ ስምምነት የተመሰረተ አካል አይደለም ቆንስላው አገራዊና አገራዊ ብቻ ነው። አራተኛ ከሶስተኛው ጋር በመቆራኘት የሚታየው ነው ይሄኛው። ቆንስላው በውጭ ሀገራት ቅርንጫፎችን የማቋቋም ስልጣን የለው። ይህንን የውጭ ቅርንጫፎች የሚያቋቁምበት ፈቃድ ከሀገር ውስጥም ሆነ ቅርንጫፍ ቢሮዎችን ከሚከፍትባቸው አገሮች የሉትም፣ ያ ፈቃድ የሉትም። በተለይ ቅርንጫፍ በሚከፍትባቸው ሀገሮች ፈቃድ ለማውጣት በዚያ ሀገር ሕግ መሰረት የተመዘገበ አካል መሆኑ መታወቅ አለበት። ቆንስላው በውጭ መንግስታት እውቅና አግኝቶ የተመዘገበበት ፈቃድ የለው። እዚያ ባሉ ሰዎች እርዳታ ሳይሆን እርሱ ራሱ በኢትዮጵያዊ መታወቂያውና በኢትዮጵያዊ አካልነቱ ሕጋዊ ሰውነቱ በየአገሮቹ የተመዘገበበትና ገንዘብ የሚሰበስብበት ፈቃድ የለው ገንዘብ የሚሰበስብበት ፈቃድ የለው የውጭ ድርጅት አገራቸው ገብቶ ገንዘብ እንዲሰበስብ የትኛውም መንግስት ደግሞ አይፈቅድም። የኢትዮጵያ መንግስትም አይፈቅድም። ቀደም ሲል እንዳልኩት ቆንስላው በየሄደበት የሚያደርገው የአገሩ ሰዎች ማህበር መስርተው በአገሩ ህግ ተመዝግበው ፈቃድ አውጥተው እንዲወክሉት ነው። ያ ደግሞ በተገላቢጦሽ እነሱ ቆንስላውን እየወከሉት መሆናቸውን ያሳያል። አንዳንድ ሀገሮችም ባለፈው ቪዲዮ እንዳልኩት ለምሳሌ በሮም እንደአደረጉት ወይም እዚህ እኔ በምኖርባት ከተማ እያደረጉ እንዳሉት የተወገዙ ወይም በስህተት ትምህርት ውስጥ ያሉ ሰዎችን ወኪል ማድረግ ነው። ቆንስላው በአናት መጥቶ ልሰልጥን ሲል በሮም ኢጣሊያ እንደተጠየቁት ያሉ ጥያቄዎች መጠየቅ አለባቸው። ባለፈው ቪዲዮ ስለዚያ ባነሳሁት በተናገርኩበት ቪዲዮ ከብዙ ጥያቄዎቻቸው መካከል ሁለቱን ብቻ ነው የጠቀስኩት። ቆንስላው አበጠ እዩ ጩፋ አበጠ ባልኩበት አንዱና በተለይ የሚረብሸው ጥያቄና የተሰጣቸው መልስ፣ በከተማችን የሚገኙ ሀሰተኞች አሉና እነሱን ወይም የስህተት ትምህርት አስተማሪዎችን ምን ታደርጋላችሁ የሚል ጥያቄ ነው የቀረበላቸው። ለዚህ ጥያቄ የአቶ ጌትነት መልስ ሁሉንም እናካትታቸዋለን የሚል ነው። የተወገዘ ሰውን ወኪል አድርጎም ሾመላቸው። ደብዳቤውን ባለፈው ቪዲዮ አጋርቻለሁ። ገንዘብ ማግኛ ለገንዘብ ማግኛ ተብሎ በየአገሩ በየአገሩ በየግዛቱ የተዞረ ቅርንጫፍ መክፈት ህጋዊ አይደለም። ይህንን ሁሉም በተለይም ሁለቱም አካላት ሊያውቁት የተገባ ነው። ሁለቱም አካላት ተወካዩም ወካዩም ሊያውቁት የተገባ ነው። አምስተኛና የመጨረሻ እንኳን የቆንስላ ሰራተኛ የመንግስት ባለስልጣንም እኮ የአገር ውስጥ የአገር ውስጥ አለመከሰስ መብት ነው ያለው እንጂ የገንዘቡን ምንጭ መጠየቅ አያሳስርም። በህጋዊ አገር አያሳስርም። የቆንስላው ሰራተኞች ገንዘብ ከየት ያመጣችሁ፣ ይህን ያህል ሚሊየን ብር ቤት በዚህ አጭር ጊዜ ውስጥ እንዴት ልትገዙ ቻላችሁ፣ እንዴት ሊኖራችሁ ቻለ ተብሎ ቢጠየቁ ወይም ሲጠየቁ ሰውን ማስፈራራት መዛት ማሳሰር የለባቸው የለባቸው በሚዲያ መጠየቅና መናገር ዛቻና ማስፈራራትን አልፎም ማሳሰርን ከጀመረ ምን ይባላል አሁን የቀረን ቆንስላው እንደነ ታምራት ታረቀኝና እንደነ እስራኤል ዳንሳ የጨለማ ማሰሪያ ቤት አለ ወይ ብሎ መጠየቅና ማረጋገጥ ነው ዛቻ ማስፈራራት ማሳሰር ካለ ማስደብደብ፣ ማስገደልስ ይኖር ይሆን? ማን ያውቃል ማን ያውቃል። ስደመደም፣ ቆንስላው ተናካሽ ውሾች አሉት። እነዚህን ተናካሽ ውሾች ማሰማራትም ጀምሯል። ውሾቹ ፈሪ ካገኙ ያባርራሉ፣ ከተሮጠላቸው ይነክሳሉ። ንከሱ ከተባሉ ደግሞ እንጨትም ብረትም በናስና በእብነ በረድ የተሰራ ሐውልትም ይነክሳሉ። የሚነክሱት ካጡ እርስ በርሳቸው ይነካከሳሉ። ስለዚህ እርስ በርሳቸው እንዳይነካከሱ የሚነክሱት ነገር ሊሰጣቸው የግድ ነው። በእነዚህ ተናካሽ ውሾች እንዳትነከሱ ተጠንቀቁ። በተለይ በእብድ ውሾች እንዳትነከሱ ራሳችሁን ጠብቁ። ሁሌም እንደምለው ከሐሰተኛ ነቢያት እና ከሐሰተኛ ሐዋርያት ራቁ። ከሐሰተኞቹ እንደምትርቁት እነዚህን ሐሰተኞች ያለልዩነት ከሚያቅፈው ቆንስላም ራቁ ራቁ።